ሰላም ቤተሰብ፣ እንዴት ናችሁ? ሰላማችሁ ብዝት ይበል። የኔ ሰላም በስቶልኛል። ድርሳነ ኃይሉ እባላለሁ። ዛሬም እንደተለመደው በተመሳሳይ መልኩ በሌላ ዝግጅት ተገናኝተናል። ዛሬ ይዤላችሁ የቀረብኩት እነዚህን ሁለት ቪዲዮዎች ነው። እኔ ከመሀሉ ሁናግ ያደረገኝ ያሳቀኝ ያስገረመኝ ቪዲዮ ስላለ ወደ መሀሉ አሳያቸዋለሁ። ግን የምንነጋገረው በሶስቱ ሰዎች ዙሪያ ነው። ታዲያ ይሄ ቪዲዮ እንድንማማርበት ተብሎ የተዘጋጀ ስለሆነ ከታች ከአመንት ሲያስቀምጡልን በአስተዋይነትና በጨዋነት እንዲሆን በአክብሮት እጠይቃለሁ። በተጨማሪም ግን እናግ ወዳረገኝ ወደ አሳቀኝ ቪዲዮ ከመውሰዴ በፊት ለምን እንደሚመሳሰሉብኝ ሰባት ሪዝኖች አስቀምጥላችኋለሁ። እናንተ ታዲያ ከታች ፖላይትሊ ቬሪ ፖላይትሊ ያላችሁን ሀሳብ አስተያየት ማስቀመጥ ትችላላችሁ። ሶስቱም በተለያየ ሪዝን ነው የሚመሳሰሉብኝ፣ እነግራቸዋለሁ። የመጀመሪያው የሚመሳሰሉብኝ ሁለቱ የሚመሳሰሉብኝ ስማቸው ላይ ዳክተር አለ። ዳክተር ማለት እንግዲህ ያው ሐኪም ነው፣ ግን ያው ሐኪም ነው። በኢትዮጵያ ግን አይገስ በእንደዚህ አይነት ዳክተር የሚገኘው ጓዲሁን አቶ የሚል ነገር እሱ አይሻልም፣ እሱ ይሻል ነበር መሰለኝ። ብቻ ሐኪም የሚባል ነገር ዳክተር አለ ማለት ነው። ሁለተኛው ደግሞ ሶስቱንም የሚያመሳስላቸው ነገር ነገሮችን ሲያደርጉ በወኔ ነው እንጂ በስብዕና አይደለም። ይህ ማለት ምንድን ነው? ስብዕና ማለት በእንግሊዘኛው ኤፌክስ ማለት ነው። ወኔ ማለት ደግሞ ሞራል ማለት ነው። ሞራል ማለት ራይት ኤንድ ሮንግ ትክክልና ስህተት ብለው ከራሳቸው ተነስተው ማለት ነው ሲያደርጉ ስብዕና ደግሞ ጥሩ ወይም መጥፎ ብሎ ነው የሚያደርገው ማለት ነው። ሰው ይለያያል እና አንድን ነገር ሲያደርጉ አንድን ነገር ሲያደርጉ ራይት ን ሮንግ ብለው ለእነሱ ትክክል ከመሰላቸው ያደርጋሉ። እንደዚህ አይነት ሰዎች ደግሞ ማለት ነው ኤኒ ታይም መጥተው ቼንጅ ዴይር ማይንድ የፈለጉትን ነገር ነው የሚናገሩት። ዛሬ አንድ ነገር ይናገራሉ፣ ዛሬ የሚጋጭ ነገር ይናገራሉ እና ቪዲዮ አስገባላችኋል። ሴጋ መምታት ማቆም አለብክ። ፖርን ማየት አታቁሙ። የምናረጋቸውን ነገሮች ሀገር ውስጥ የምናረጋቸውን ነገሮች የህዝቡን ኑሮ እያየን ብናረግ አሁን ኢትዮጵያ ውስጥ ስትኖሪ ችግሮች ይኖራሉ። ግን ችግሮቹን ችግሮቹ ላይ ብቻ ከማተኮር ይልቅ ህዝቡን እስቲ ተመልከችው። ምክንያቱም እኛ ትናንትና ናፋቂዎች ትናንትናን ለማጽናት የምንሸረግድ ሰዎች ሳንሆን ነገን የምናስብ ሰዎች። ግን ዞር ብለን ትናንትናን መመልከት የማንችል ከሆነ ትናንትናችን የዘነጋን እንደሆነ ከትናንትናችን መማር የማንፈቅድ ከሆነ ነገ አይሰራም። ምን ማለት ነው? አሁን እንግዲህ ሦስቱም ያወሩት ይጠረዛል ብቻ ሳይሆን ይጠላለዛል፣ ይጋጫል ብቻ ሳይሆን ይገለባበጣል ነው እስቲ ሴም ምንም ነገር አንድ ነው ያወሩት። አዶናይም ቢሆን መጥቶ አንዴ እንዲያርጉ እንዲያታርጉ የአዶናይ አትሊስት ከወሮች ነው ምናምን፣ የሩቅ ጊዜ ነው። የነዚህ ግን በየሳምንቱ ልዩነት ነው መጥተው የተናገሩት ማለት ነው። አብይ የሆነ ቦታ የተናገረውን የሆነ ቦታ ቀይሮ ወይ ደግሞ ምናምን ነው የሚናገረው እና በምን አለ የሆነ ፓርላማ ላይ እዛ ፓርላማ ላይ ምን አለ? እኛ በትላንት የምንኖር ሰዎች አይደለንም፣ ትላንትን አንፈልግም ምናምን ምናምን ነገር አይነት ብሎ ነው የተናገረው። እዚህ አካባቢ ደግሞ መጥቶ ኦ ትላንትን ትላንትናን ማየት አለብን ምናምን ምናምን ብሎ ነው የተናገረው። በአንድ ነው በሁለት ሳምንት ልዩነት። ይሄኛው ደግሞ እዚህ ጋር መጥቶ የኢትዮጵያን ህዝብ ስታዩት ችግሩን አትዩት ህዝቡን ብቻውን ነጥላችሁ እዩት ብሎ ተመልሶ መጣ እና በሳምንቱ ኑሮን መምሰል ኑሮን መምሰል ማለት ችግርን ማየት ነው። ኢዚ እንዴት ህዝቡን ስታዩ ችግሩን ነጥላችሁ ማየት ያስችላችኋል? ብዬ እኔ እንደውም ሳይ በጣም ገርሞኝ ነበር። እንግዲህ እንዳያችት ነው የሚናገሩት ነገር ይጋጫል እና ለዚህ ነው በወኔ ነው የሚሰሩት አንድን ነገር ሲሰሩ በስብእና ይላል ስብእና አይደለም የሚጠቀሙት ነገር በራሳቸው ትክክል መስለው ከተናገሩ በኋላ ስህተት እንኳንም ሆኑም ቢያውቁም ዜር ኢዝ ኖ ጎባክ ኤክስኪዩዝ፣ በቃ አላወቁም። ሰው ተሳስቷል ብለው ነው የሚያልፉት። ተሳስተናል እና ይሄ ህዝብ አያቅም አይነት ነገር ብለው ነው የሚያልፉት። ሶስተኛው እና ሶስቱንም የሚያመሳስላቸው ነገር ለእኔ ሶስቱም ሜንታሊም ፊዚካሊ ማለት ነው ትውልድ እያጠፉ ነው ያሉት። ሰው በመግደልም ሰው መግደልም ፊዚካሊ ፊዚካሊ ሰው መግደል ነፍስን ማጥፋትም ትውልድ ማጥፋት ነው የተሳሳተ ነገር ማስተላለፍ ትውልድ ማጥፋት ነው እና ለእኔ ትውልድ እያጠፉ ያሉ ሰዎች ናቸው። አራተኛና የሚያመሳስላቸው ነገር ማለት ነው። በተለይ ሁለቱን የሚያመሳስላቸው ነገሮች አይዶን ነው ብዙ አዶናይን ብዙ ነገሩን አላየሁትም እና የእነሱን ሰሞኑን ስላለ ስላየሁት ነው። ሁለቱን ግን የሚያመሳስላቸው ነገሮች ጥያቄ ስጠይቋቸው፣ ዳይሬክትሊ ቀጥታ ጥያቄውን አይመልሱም በአቮይድ ኮስችን ለምሳሌ ሰላም እንዴት ነው ማግኘት የምንችለው ስትሏቸው፣ ኦ አካባቢያችሁ ከእንደገና ቢውልድ ካልተደረገ ጤናችሁን ካልጠበቃችሁ ንጽህናችሁን ካልያዛችሁ ሰላም አታገኙም ብለው በጥቂቱም ቢሆን መልስ የሚመስል ነገር ይነግሯችኋል። ግን ዳይሬክትሊ እንኳን መመለስ ባይችሉ በስሱም እንኳን ቢመልሱላችሁ የሌላ ሰው እከሌ እንዲያለ ብለው የሌላ ሰው መልስ ነው እንጂ የራሳቸውን ፐርስፔክሽን አይሰጧችሁም፣ አያስቀምጡላችሁም። የራሳቸውን መልስ ማለት ልላቸው የፈለግኩት ምንድነው ለምን ብላችሁ የምጠይቁት ጥያቄ መልሱ እንዴት ሆኖ ታገኝታላችሁ? እና ምንም የማይገናኝ ነገር ነው። አሁን ለምሳሌ ለምን ተፈጠርን የሚል ቪዲዮ ላይ ያየውትን አሳያችኋለሁ። ለምን ብሎ ይመጣና እንዴት የሚል መልስ ነው ይዛችሁ የምትሄዱት። ለጥያቄያቸው ዳይሬክትሊ መልስ አይሰጡም። አምስተኛው እና አሁንም ሁለቱን የሚያመሳስላቸው ነገሮች ነገሮቻቸው ላይ ሲያወሩ ምሳሌ ይወዳሉ። ምሳሌ መስጠት ይወዳሉ። ምሳሌዎች እንደዚህ ምናምን፣ ታሪኮች ምናምን ማውራት ይወዳሉ። አሁን የሆነ ጥያቄ ራሱ ብጠይቋቸው ሲመልሱላችሁ ምሳሌ ይሰጧቸዋል። ምሳሌ ሲሰጧችሁ ግን ሁላችሁ የጠየቃችሁትን አይነት ምሳሌ አይደለም የምጠይቋቸው። ለምሳሌ ስለ ኢትዮጵያ ብጠይቋቸው የሚነግሯችሁ ስለ ቻይና ነው። ስለ ግለሰብ ብጠይቋቸው አሚን ስለ ህዝብ ስጠይቋቸው የሚነግሯችሁ ስለ ግለሰብ ነው እና ምሳሌ መስጠት በጣም ይወዳሉ። ስለ ድሃ ስጠይቋቸው ስለ ሀብታም ነው የሚነግሯችሁ። ስላልተማረው ሰው ኦፖርቹኒቲ ስላላገኘው ሰው ስጠይቋቸው ኦፖርቹኒቲ ስላገኘው እና ስላልሰራው ሰው ስለ ሀብታም ምናምን ነው የሚነግሯቸው። ምሳሌ መስጠታቸው ማለት ነው። እንደዚህ አይነት ምሳሌዎች ያበዛሉ። ስድስተኛው ደግሞ የሚያመሳስላቸው ሶስቱንም የሚያመሳስላቸው ነገሮች ነገሮች ላይ በሙሉ እኔ ማለት ይወዳሉ። እንደዚህ አይነት ነገር ላይ ማለት ነው እኔ እንደዚህ ሆኜ፣ እኔ በዚህ ገብቼ፣ እኔ በዚህ ወጥቼ፣ ምስክሬ የሌለበት እኔ ማለት ነው። ብዙ ነገር ላይ እኔ እኔ ማለት ይወዳሉ። ስለ ሰውም ስጠይቋቸው እኔ ስለ ህዝብም ስሉ አካባቢም ስሉ የምናምንም ስጠይቋቸው እኔ ማለት ይወዳሉ። የሰባተኛው እና የመጨረሻው በተለይ ሁለቱን የሚያመሳስላቸው ነገር እና ናግ ያደረገኝ፣ ያስገረመኝ፣ ያሳቀኝን ቪዲዮ ምሳሌ ይሰጣሉ። ጥያቄያቸው ብዙ ነገር አንድ ነው አንድ አይነት ነው ብያቸዋሉ። እንደሚከተለው አቀርብላቸዋለሁ። ቪዲዮን አይተን እንመልሳለን። ሶስት ሌየር አላት ይላሉ ልክ እንደ ሽንኩርት ናት ይላሉ። ሽንኩርት የመጀመሪያው ልጣጭ ሌላ ደግሞ ምን አለ፣ ህይወት የምድር ህይወት ሽንኩርት እንደመላጥ ነዋል። ይላጣችሁ ቢባል አሁን የሚቀየመኝ ሰው አለ። የምን አባታችሁ ሽንኩርት ነው የሚላችሁ ሰው ይጠፋል መሰላችሁ? ምን ማለት ነው? አሁን ልታችሁ መታችሁ ሽንኩርት ልጣችሁ ማለት ነው። ሽንኩርት ልጣችሁ አጥባችሁ ከትፋችሁ አንዳችሁ ከተፋችሁት አንዳችሁ እንኳን ጣላችሁት፣ የተባባቱ አንዳንድ ጊዜ እኮ ሰዎች አንዳንድ ሰዎች መጥተው ሚዲያ ላይ የሚያደርጉት የሚናገሩት ነገር ላይፋቸውን እንዴት እንደሚመሩ፣ ትዳራቸውን እንዴት እንደሚኖሩ፣ ሀገራቸውን እንዴት እንደሚኖሩ እኮ ነው የሚያሳዩን በሌላ መልኩ ማለት ነው። አሁን አቶ ወዳጄነህ ያለውን ሙሉን አላሰሟችሁም። አብይምሃን አብይም አብይም ያለውን ሙሉን አላሰሟችሁ። ሙሉን አስገባሏችኋለሁ። ግን ሁለቱን መጥተው ሽንኩርት ሲሉ እኔ ዋት አልኩ። በቃ ደነገጥኩኝ፣ በጣም ደነገጥኩኝ። ሽንኩርት አልኩኝ እ እኔ የማውቀው ሽንኩርት ነው ወይስ ሽንኩርት ራሱን ቀይሮ መልኩን ቀይሮ ምናምን ጸባዩን አስተካክሎ መጣ፣ እንደ ማቃጠሉን አቆመ እንደ ምናምን አልኩኝ። በቃ ገረመኝ። ሽንኩርት ሲሉ ድንቅን ያለ ሁለቱም መጥተው ሽንኩርት ሲሉ ጉድ አልኩ፣ በቃ ጉድ። እኔ እኮ ቤቴ እንኳን ባይገባ ደስ ይለኛል፣ ግን ያው ለቤተሰብ ኩክ ምናምን ስለማደርግ ነው እንጂ አልወድም። ገና ስሙ ሲጠራ ነው የሚያቃጥለኝና ጉድ በቃ ጉድ አልኩኝ፣ እና በቃ ይሄ ነገር ማቃጠሉን ትተው ፀባዩን አስተካክሎ በዚህ ዘመን ማስለቀሱን ትተው ማሳቅ ጀምሮ ነው በህይወትና በእውነት የተሰየመው እንጂ፣ ሽንኩርት እንደዚህ በጤናው ነው ቦታ ተሰጥቶት ምናምን በህይወትና በእውነት መሀል ተሰይሞ አይመጣም አልኩኝ። የት ደረስን አልኩኝ። ምን የትኛውን ሽንኩርት ነው የሚያወሩት? በቃ ገረመኝ። በእኔ አሁን ራሴ እንደዚሁ ሳስበው ቀዩ የህይወት ነጩ ደግሞ የእውነት፣ ነጩ ማለት ይሄ ነጣ ያለው ማለት ነው የእውነት ነው የመሰለኝ። እና ደግሞ ይሄኛው ደግሞ መቶ ሶስት ሌየር ነው ያለው ምን አይነት የተሰለፈ ሽንኩርት ነው ሶስት ሌየሩ። አንደኛውን ታጥባለ፣ ከዛ አንዱ እሱ የሆነ ነገር ይባላል። የሆነ ነገር እውነትን ሲያስረዳ ማለት ነው ሽንኩርት ልጠልጠ ምናምን ምንድን ነው የሚያወሩት? እኔ በስመ አብ ወልዶ መንፈስ ቅዱስ ደነገጥኩኝ። እኔ ጋር የማይግባባ ሽንኩርት፣ ከኔ ጋር የማይተዋወቅ ሽንኩርት በጎን ወንዶቹ ጋር በየትኛው ታለንት በየትኛው አቅሙኑ ሄዶ ከነሱ ጋር የተግባባው ከኔ ጋር ልግባባ ብሎ ባየሁት ቁጥር ነው የሚያስለቅሰኝ አይ ሽንኩርት ብዬ አይሽም፣ ሽንኩርት እንዴት አድርጎ ነው ወንዶቹ ጋር ገብቶ? ደግሞ እኮ ሁለቱም የዚህኛውን ፈላስፋ አንድ አይነትን የሚያስተምራችሁ ፈላስፋ አንድ ነው ወይስ የተመረቃችሁት እራሱ ከሽንኩርት ዩኒቨርሲቲ ነው? ምን ሆናችሁ? መታችሁ፣ ኮስተር ብላችሁ እኮ ነው ሽንኩርት ምናምን ብላችሁ ሰው ላይ መላጣችሁ ነው። ምን ሆናችሁ እንደሆነ፣ ለማንኛውም ቪዲዮን ጨርሽ ያሳያችኋሉ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 አዲስ ነገር የለም። የሚቀጥለውን ሌየር ታንሻለሽ። አሁንም አዲስ ነገር የለም። የሚቀጥለውን ታንሻለሽ። ከዛ ያልቃል ሽንኩርቱ እና ህይወት እንደዚህ ነው። ምንም ትርጉም የለው፣ በቃ ይላችሁ ሽንኩርትን ትልጠዋለ፣ ትልጠዋለ ከዛ በኋላ በቃ ምን ታደረገዋለ፣ ትጥሉታላችሁ አሉ። የህይወት መገለጫ ነው። ከዛ በኋላ ደግሞ በዚህኛው በኩል ደግሞ ሽንኩርትን ትልጡታላችሁ ሶስት ሌየር ብቻ ነው ያለው እንዴት ነው የምታስቡት? እውነትን ለማስረዳት ሶስት ነገር ከሆነ የምትፈልጉት እውነትን ለማስረዳት ብርቱካን የሚበላውና ፍሬ ብላችሁም እኮ ብታስረዱ ትችላላችሁ። በዛ ላይ እኮ እኔ ጥያቄ ደግሞ በሚጣፍጥ ከፈለጋችሁ ማለት ነው። በሚጣፍጥ ብርቱካን ፍሬና የሚበላው ብላችሁ ማስረዳት በሶስት ነገር ትችላላችሁ። እኔ ደግሞ ከማቃጠሉ ነው ደግሞ ብዬ ነበር። ከማቃጠሉ ደግሞ ይኑ ቃሪያ አለ የሽንኩርቱ ራሱ የቆመው ሽንኩርት ነው የቆመው አለ አደለ እሱ ሽንኩርት ነው ጋርሌክ ነው ጋርሌክ ደግሞ አንድ ልጣጭ ብቻ ነው ያለው የትኛው ሽንኩርት ነው ከዚህ ሁሉ አትክልት ብቻ ለምን ሽንኩርትን መረጡ ብዬ ባሰላስል ምንም የተለየ ነገር የለው ሌየር ፈልገው ነው ደግሞ ብዬ እንዳለን ለምን ቆስጣ ሰላጣ ለምን አሉን? ይህ ድቡልቡሉ ማለት ነው የስፓኒሾቹ ሰላጣ እሱ ለምን አሉንም? በጣም ኔጉራ ይገባኝ እንጂ ለምን ካሮትም ደግሞ መሆን አይችልም? እኔ ብቻ ሁለቱም መተው ሽንኩርት መላጥ ምናምን ሲሉ በስመ አብ ወንዶ መንፈስ ቅዱስ አመልም በጎንደር ሁለቱም ሽንኩርት ሲሉ ማለት መተው ሽንኩርት ምናምን ሲሉ አይ ጎ ባክ ሪተርን አርጌ የፊታቸውን ኤክስፕሬሽን ነው ያየሁት። የሁለቱንም አቅርቤ ምናምን ማለት ነው እንዲህ እነኝህ ሰዎች በሁለት መንገድ ነው ያየሁት ፊታቸው ላይ ምን እንነበባልና ምንድን ነው ወስደው የመጡት ይሄኛውስ ለሚሰጠው ሰው መድሃኒቱን መውሰድ ጀመሩ ወይስ መጦስ ጀመሩ የሆነ ነገር የሆነ ነገር ወይ ሆነው ነው እንጂ መጥተው ሁለቱም ህይወትም እውነትም ሽንኩርት ነው ብለው ሰው ላይ ሽንኩርት ሽንኩርት እኮ አሉ ሽንኩርት ብለው አይሄዱም ነበር አሁን ይሄ እራሳቸውን ንቀው ሰውን ደፍረው ነው ወይስ እንደው በቃ ይዝናኑ ምናምን ነገር ብለው ሁሉ እኔ አቅርቤን ያየሁት እና የእሱ ላይ ሳቅ ይነበባል። ሽንኩርት እውነት እንደ ሽንኩርት ምናምን ሲል ፊቱ ላይ ሳቅ ይነበባል። እየተላጠባቸው መተው እውነቱን ሽንኩርት ምናምን ብለው ሄዱ። እንዲህ በተወደደ ሽንኩርት እንዴት ስተደርጎ ደግሞ መኖር ይቻላል? በተወደደ ሽንኩርት ዝም ብለክ ላይፍ ነው ብለክ እያነሳክ ምጥል ምጥል ከሆነ ሽንኩርትን ሪስፔክት ሳታረግ ላይ ውልጠ አጥበ ከትፈ ሽንኩርትን ሪስፔክት ካላረግ እንዴት ላይፍን ሪስፔክት ታደርጋለህ? ሁለቱም እኮ ምንም ቀለል ያለ ጥያቄ ነው ይዛችሁ የመጣችሁት እንዴ? ለምን ተፈጠርኩ የሚለውንም ነገር ብዙ ሽንኩርት ድረስ ሽንኩርት ነው የተወደደው። ሽንኩርት ዜግነቱን ቀየረ። እንቢ አልኩ እኮ እኔ። ሽንኩርት ባለስልጣን ሆነ። ሽንኩርት ወይ ሽንኩርት! እኔ እዚህ ቁጭ ብዬ ሽንኩርት ባለስልጣን ሆነ አልኩኝ። እናገር አገባኝ። የሽንኩርት ነገር በጣም ነው የሚገርመኝ። እና እውነትን ለማስረዳት ማለት ነው ሽንኩርት ጋር መሄድ ያለብን አይመስለኝም። እኔ ሽንኩርት እኮ እናንተ ጋር ስሰማው እንደ ሽንኩርት ስልጣን ያዙ። እንግዲህ ሽንኩርት ከመቼ ወዲህ ነው እንደዚህ የሆነው? ግራኔ ገባኝ። የምን አባታቸው ሽንኩርት ነው የሚያወጡት? ተወደደ ስትባሉ ሽንኩርት የለም፣ ተወደደ ምናምን ስትባሉ ትንሽ ሽንኩርት ነው የተወደደው አሁን ወይስ ህይወትና እውነት ነው ይነው እኔ እኮ ሌላውን ተውት። በጣም ደግሞ የሚገርመኝ ምን እንደሆነ ታውቃላችሁ? ፊት ለፊታቸው ቁጭ ብለው የሚጠይቋቸው ሴቶች ማለት ነው ነው። ፊት ለፊታቸው ቁጭ ብለው የሚጠይቋቸው ሴቶች አሁን ለምሳሌ እዚህ ጋር መጥቶ ማለት ነው። እሷ ሴት ነች። ሴት ልጅ እኮ ሽንኩርት ስንት ሌየር እንዳለው ታውቃለች። አሁን እዚህ ጋር ሴቷ ስለ ሽንኩርት ሲያወራ ሽንኩርት ሶስት ሌየር ነው ሲላት፣ አይደለም እንዴ ሽንኩርት ብዙ ሌየር ነው ብላ ቻሌንጅ ማድረግ ትችላለች ነው። እሱ ደግሞ እዚህ ጋ መጥቶ ስለ ህይወት ኤክስፕሌን ሲያደረግ ሽንኩርት ምናምን ሲላት፣ ለምን ሽንኩርት ታልክ? ሽንኩርት እኮ አይጣልም፣ አንዱ ተልጦ ከዛ ተከትፎ ነው የሚሰራበት። እሱ አሁን ከትፎታል። ተከትፎ ነው የሚሰራበት እንደማለት። ዝም ብላ መታ ሰምተው እውነት ነው ምናምን ብላ ትሄዳለች። እኔ ሴቶቹ አም ሶሪ ቱ ሴይ ዚስ ይሄንን ማለት በጣም ይደብረኛል ግን አንድ ወንድ ልጅ ወጥቶ ማለት ነው ኖ ዚስ ኢዝ ሮንግ ማለት እየቀየርክ ነው ሰውን የምታስተምረው ነገር መጥፎ ነው አንድ ወንድ ወንድ ሰው ይጥፋ ወንድ ልጅ የለም ማለት አንድ ወንድ ወጥቶ ይሄ አስተምሮት የተሳሳተ ነው ልክ አይደለህም ሴቷ ሴቷ በእኔ ሴት በመሆኔ ሴቷ ገርማኛለች እንደዚህ ዝም ብላ ስታልፈው፣ ማለት ነው ህይወትን አምጥተው ቀለል አድርጎ እዛ ጋር የተናገረው ነገር ራሱ ለምን ተፈጠርኩ ለሚለው ነገር ሲምፕል፣ ለምን ተፈጠርን ማኒፌስት ልናደርግ እግዚአብሔርን ልናመልክ ይኖ በቃ ደስ ብሎን ልንኖር ሰማይ ላይ ልንወጣ ውሃ ላይ ልንሄድ ኢየሱስ ክርስቶስ ያደረገውን ነገር ለማድረግ የተፈጠር ነው። አስራ አንድ ሪዝን ሰጥተው እንሄዱት በሱም ቪዲዮ ላይ ሪስፖንድ አደርግበታል። እዚኛው ጋር ደግሞ መታ ስለ ሽንኩርቱ አውርቶ ሶስት ሌየር ነው ሲልም ዝም ብለው አለፈች። የለም ሶስት ሌየር እኔ ሽንኩርት ሁሉ ሞከርኩኝ። ሶስት ሌየር ያለው እሱም ቀጭኑ ምናልባት ግሪኑ ነው፣ ሶስት ሌየር ያለው። እኔ ብቻ የሽንኩርቱ ነገር በጣም ይገረመኝ እና ዋጋ ሊጨምሩ ፈልገው ነው ወይስ ምን ለማድረግ ፈልገው ነው ሽንኩርት ብለው ሽንኩርት ብሎ ሰው ላይ ግራ አጋብተው እኔ አሁን አስባሉ በአክሽሊ የትኛው ሽንኩርት ነው የቆመው ሽንኩርት ነው ቢጫው ሽንኩርት ነው ነጩ ሽንኩርት ነው የትኛው ሽንኩርት ነው ምንድነው እነዚህ ሰዎች የሚያወሩት የምን አባታቸው ሽንኩርት ነው ብዬ በጣም ነበር የተናደድኩት እና የሽንኩርት ነገር ግራ ገብተውኝ ነው በዚህ መልኩ ነው የሚመሳሰልብኝ እኔ ደግሞ በዛ ላይ ሽንኩርት አልወደው በጣም ነው የማልወደው ገና ስሙ ሲነሳ ነው ስቅስቅ ብዬ የማለቅ ነው። እናንተ መታችሁ በድፍረት። በቃ ከእኔ በላይ እኮ ተዋውቃችኋል። ለማንኛውም እኔ የሽንኩርቱ ነገር ስለገረመኝ ነው። ለምን ብቻ እኔ በለይሩ ፈልጋችሁት ከሆነ ጥቅል ጎመን አለ። እንደነገርኳችሁ ብዙ ነገር መሆን ይችላል እና እውነትንም ለማስረዳት ብዙ ነገር አያስፈልገውም። እውነት ማለት ትሩዝ ማለት ነው። ትሩዝ ማለት ሪያሊቲ ኤን ፋክት ማለት ነው። ሰው በአማርኛው እውነት ማለት ሀቅና ገሃድ በተጨባጭ ያለ የሚታይ ነገር፣ ትክክለኛ ነገር ማለት ነው። ሰው ይሃ ማለት ምንድን ነው? ሀቅ ማለት ኤግዛምፕል ነው የምሰጣችው፣ ዐቢይ ፕራይም ሚኒስትር ነው። የሚታወቅ ነገር ነው፣ ሀቅ ነው። የምናየው የምንሰማው ነገር ደግሞ አብይ ትውልድ ይጨርሳል፣ ላስ ሪያሊቲ። ስለዚህ ሁለቱ ሲደመር እውነት ነው ማለት ነው። እውነትን ለማስረዳት ብዙ ሽንኩርት አምጥቶ መላጥ፣ መክተፍ፣ ማጠብ ምናምን አያስፈልግም። ኔ ማጠቡ ይሁን ሪያሊቲ ደግሞ በሌየር ነው ያስቀመጥከው ይህናል ቢግ ዲል አይደለም። ለምን ተፈጠርን የሚለውን አስራ አንድ ሪዝን የሰጠው ሁለቱንም ቪዲዮ ተመልክቸዋለሁ፣ ሪስፖንድ አደርግበታለሁ። እኔ የሽንኩርት ነገር ትንሽ ስለማልወድ ነው፣ ምነሰለኝ፣ ትንሽ ስላሳሰበኝ ስለገረመኝ ነው የመጣሁት እና በሁለቱም ቪዲዮ ሪስፖንድ ላደርግበት ሞክራለሁ። ግማሽ ድረስ አይቸዋለሁ፣ ጨርሼ አይና፣ ትንሽ ሊቆይ ይችላል፣ ግን ሪስፖንድ አደርግበታለሁ። በሁለቱም ቪዲዮ የተሰማኝን ሀሳብ አስተያየት በአጭሩ አስቀምጥበታለሁ። አንዳንድ ጊዜ እንደዚህ የተሳሳተ ነገር ስታስተምሩ ስታጠፉ፣ የማይደረግ ነገር ስታደርጉ ሰው ዝም ካላችሁ ራሳችሁን ጠይቁ። ሰው ለምንድን ነው ዝም ያለኝ ብላችሁ ራሳችሁን ጠይቁ። ሰው ዝምታ ሁለት አይነት ዝምታ ነው ያለው። የመጀመሪያው ዝምታ ከአክብሮት ከመውደድ ከአክብሮት እና ከፍራቻ ሲመጣ፣ ሁለተኛው ዝምታ ግን ከጥላቻ ከንቀት እና ከእፍረት ይመጣል። ሰው ያፍርባችኋል ማለት በቃ ይጠላችኋል፣ ይንቃችኋል፣ ያፍርባችኋል። ዳስድ በጣም ይደብራል። እና እንዲህ አይነት ነገር ስትሰሩ ወታችሁ ይቅርታ ማለት ያለባችሁ ይመስለኛል። ያስቀየማችሁት ህዝብ ነው፣ ኔሽን ነው ያስቀየማችሁት። ሽንኩርት ትላላችሁ እንዲህ ወታችሁ እናንተ ማለት ህብረተሰብን ነው ያስቀየማችሁት። ማህበረሰብ ወይም ደግሞ ግለሰብ ወይ ብሔረሰብ ምናምን አይደለም ያስቀየማችሁት፣ ኔሽንን ነው ህዝብን ነው ሁሉንም ነው ያስቀየማችሁት። ምን ማለት ነው? ወጥቶ እንደተማረ ሰው ሽንኩርት ብሎ ዋላ አግጣችሁ እየሄዳችሁ ነው። በጣም የሚያሳዝን ነገር ነው። አንዳንድ ጊዜ ያናድደኛል። አንዳንድ ጊዜ ደግሞ የሽንኩርት ነገር በጣም ነው የገረመኝ። እኔ በጣም ነው የሚገርመኝ። ይቅርታ ማለት አለባችሁ። ህዝብ ወጥታችሁ ይቅርታ ተሳስቼ ነው፣ ወይ ደግሞ ብትፈልጉ እኔ ብርቱካንም ብያችኋለሁ፣ ምርጫ ሰልጥቻችኋለሁ፣ ብትፈልጉ ሰላጣም አድርጉት ብያለሁ፣ የፈለጋችሁትን ወይ በሌላ መንገድ ተፈላሰፉና የሆነ ነገር ብሏችሁ መታቸው። የተለይ በጣም መጥፎ ነገር ነው ማለት እና፣ ይንቋቸዋል ማለት ነው። ሰው ሲንቃችሁ ደግሞ ነገሩን ፐርሰናል ይወስዱታል። ያ ማለት ምን ማለት ነው? እጭ ለሱ ደግሞ መለስኩኝ አልመለስኩኝ ለሱ ደግሞ ተነገረው አልተነገረው ይልና ፐርሰናሊ ያደርጉታል ማለት ነው። ግን ትውልድ እያበላሸክ ወይም ደግሞ እያበላሻችሁ እንደሆነ መገንዘብ ይቆምና ፐርሰናሊ ይሆናል። ቢካዝ እያወቃችሁ የምታደርጉ ነው የሚመስለው። ብዙ ቦታ ላይ ደግማችሁ ደግማችሁ ደግማችሁ ነው የምታደርጉት። ስ ጀስት በጣም የሚደብር ነገር ነው። ቨሪ ዲሳፖይንትድ ብዙ ቪዲዮ ላይ የተሳሳተ ነገር ነው ለትውልዱ እያስተላለፍክ ያለኸው። አይዶ ኖ ሰው ለምን ሪስፖንድ እንደማያደርግ አሀብ ነው አይዲያ እና ሰው ሲንቃችሁ ፐርሰናል ያደርገዋል ጉዳዩን። በቃ ደግሞ ለሱ ተመለሰ አልተመለሰ ተብሎ እንዲታለፍ ያደርገዋል። በቃ ይንቃችኋል። ከህይወቱ ሊያስወጣችሁ ነው የሚፈልገው ማየትም አይፈልግም። እንደዚ አይነትም ዝምታ አለ እና ዝምታ በሁለት ነው የሚከፈለው በንቀትና በጥላቻ በሀፍረት ማለት ነው። በቃ በማስጠላት የሚመጡ ፍራቻዎች ዝምታዎች አሉ። ከአክብሮት ከፍቅር እና ከፍራቻ የሚመጣ ፍራቻ ማለት ላለማጣት ማለት ነው። ያንን ሰው ላለማስቀየም የሚደረግ ፍራቻ፣ እንደዚ አይነት ፍራቻ ነው እንጂ ይሄ አስቀይመዋለሁ ምናምን አይነት ፍራቻ አይደለም። ማስቀየም የለም። ይሄ ማስቀየም ምናምን ሰውየው ነው በሚቀየማችሁ አስሎንጋስ እናንተ ሄዳችሁ ሀታክ እስካላደረጋችሁ ድረስ ግን በሚደረገው ነገር ሪስፖንድ ማድረግ ነበረባችሁ። ሰው ምን ምን እንድለይ ነው ምናምን የፈለገውን ነገር ማለት ይችላል። አሁን ብዙዎቻችሁ ብዙ ሰው ሶሻል ሚዲያ ላይ መጥተው ሲያስተምር በጣም የተሳሳተ ነገር ነው የሚያስተምረው። ከትርጉም ራሱ ተነስተው በጣም የተሳሳተ ነገር ነው የሚያስተምረው። እኔ ገብቼ አይቼዋለሁ አይ ዶንት ኖ አስተማሪ ይሁን፣ ሐኪም ይሁን አይ ሃቭ ኖ አይዲያ። እና ብዙ ነገር የምታስተምረው ነገር የተሳሳተ ነው። ይሄ የሽንኩርቱ እንኳን ቢቀር ብዙ ነገር የተሳሳተ ነው። ወጣቱን የተሳሳተ ነገር ትርጉም እየሰጡ ማስተማር ማለት ትርጉም ስትቀይሩ፣ ትርጉም ማበላሸት የሆነ ቦታ ላይ አመለካከትን ያዛባል። አመለካከት ደግሞ ሲዛባ ማንነትን ያወዛግባል። ማንነታችሁ ጋር መስራት በደንብ አትችሉም። እና ትርጉም በቀየሩ ቁጥር ትውልድ በተቀየረ ቁጥር መግባባት ራሱ የሚያቅተን ይመስለኛል ወደፊት ማለት ነው። እኔ ብዙ ቪዲዮቹን ስላየው ነው። ግን ተው የሚል ሰው አለመኖሩ አይ ደስዝ ሮንግ የሚል ሰው አለመኖሩ ይገርመኛል። እና አንዳንድ ጊዜ እንደዚህ ቪዲዮ ስትሰሩ ማለት ነው ብዙ ቦታ ነው ትርጉም የምትቀይሩት፣ ትርጉም ስትቀይሩ ልጆቻችሁ ወይም ደግሞ የልጅ ልጆቻችሁ አድገው ኦ ማይ ግራንማ ዩዝድ ቱ ቲንክ ላይክ ዚስ ወይ ደግሞ ማይ ማም እንደዚህ ነበር ለካ የምታስበው እና አያቴ እንደዚህ ነበር ለካ የምታስበው ምናምን እንዲሉ አትፈልጉም። አይ ዶንት ኖው በጣም የሚያሳዝን ነገር ነው። ወታችሁ ይቅርታ በሉ፣ ይቅርታ ማለት አለባቸው። ባይዘዌ እኔ ለነገሩ እሸቱም ያው ነው ህጻናቶቹን የማይጠየቅ ጥያቄ ነው የሚጠይቀው። እስጅስ ዩቲዩብ ላይ የምታዩት ነገር በጣም ያሳዝናል። በተለይ ስለ ህጻናቶችም ጭምር ማለት ነው። አብሬ ላመጣ ነበረ እሸቱን፣ ግን ለዛሬ ብቻ ስለ እነዚህ ሦስቶቹ እንነጋገር እና ከዛ በኋላ ደግሞ በሌላ ጊዜ እንነጋገራለን ብዬ ነው። ግን ለዛሬ ይዤ ላቸው የመጣሁት ይሄንን ይመስል ነበር። እኔ የሽንኩርት ጉዳይ በጣም ስለገረመኝ ነው ስለምጠላው ይሁን አሳሰበኝ ስላሳሰበኝ ነው ሰው። ለዛሬ ይዤላችሁ የመጣሁት ይሄንን ይመስል ነበር። ሰዓታችሁን ወስዳችሁ፣ ጊዜያችሁን ሰጥታችሁ ስለተከታተላችሁኝ እጅግ ከልብ በጣም አመሰግናለሁ። ሰብስክራይብ እያደረጋችሁ ለምታበረታቱኝ መልካምና ቅን ቤተሰቦች እግዚአብሔር ያክብርልኝ። በሌላ ዝግጅት ተመልሰን እንገናኛለን። ሰላም አሉ።